ፊት ልምጣና በልዑል አምላክ ፊት ልስገድ። የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይንም በእልፍ የዘይት ፈሳሶች ደስ ይለዋልን? ወይንስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? የሚያከብረው መሥዋዕት። ሰላም ለእናንተ ይሁን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬም ይህንን ቃል አክብራችሁ የጌታን ቃል ለመስማት ይህንን መልእክት የከፈታችሁ ሁሉ የጌታ ጸጋና ሰላም ከእናንተ ጋር ይሁን እያልኩኝ እግዚአብሔር ወደሱ የመጡትን እርሱ ሊሰሙ የፈቀዱትን በባዶ አይጥልምና ቃሉን እንዲባረክልን አጭር ጸሎት ለቃሉ እናደርጋለን። ክብር ምስጋና፣ አምልኮና ስግደት መወደድና መፈራት የሚገባህ ቅዱስ እግዚአብሔር ሆይ እናመሰግንሃለን። ምን ይዘንህ በፊት ንቅረብ? ጌታ እግዚአብሔር ሆይ ምንድን ነው የሚያስደስትህ? ላደረክልን ውለታህ፣ ለሰራህልን ታላቅ ስራ፣ ለነብሳችን ላደረክላት ትድግና፣ ጌታ እግዚአብሔር ሆይ ምን ብናቀርብልህ ነው ደስ የሚልህ? በሺህ ተራሮች ያሉ እንስሳት በሙሉ ያንተ ናቸው። በምድር ያሉ ነገሥታት ሁሉ ፈጣሪ ነክ ሁሉ በእጅህ ሁሉ በደጅግ። እግዚአብሔር ሆይ ሁሉን ታደርግ ዘንድ ቻይ ነህ። ሀሳብህ ደግሞ አይከለክልም። ምን ብናደርግልህ ደስ ይልሃል? እግዚአብሔር ሆይ ለነፍሳችን ስላደረግክላት ደግ ነገር መልካም ነገር፣ እግዚአብሔሩ እጆችህን ከፍተ ከበጎ ነገር ላጠገብከን ለዚህ ታላቁ ስራ ምን ብናደርግልህ ደስ ያሰኝሃል? ቃልህ እንዳለ የሚቃጠለው መሥዋዕት በፊት ይዘንልን ንምጣን? ምንድን ነው ጌታ ሆይ የሚገባህ? ምንድን ነው የምንሰጥህ? ዛሬም በሕይወት አለን። ዛሬም እግዚአብሔር ሆይ ጠላታችን ዲያብሎስ እንዳሰበው እግዚአብሔር ሆይ እንደተሰራብን ነገር አልሆነብንም። እግዚአብሔር ሆይ ጉድጓዱን እየደፈንክ አባቴ ሆይ ሰይፉን እየመከትክ እግዚአብሔር ሆይ ፍላጻዎቹን በሙሉ እያጠፋህ እዚህ አምጥተናል። ጌታ እግዚአብሔር ሆይ ምንድን ነው ምን መልስልህ? ምንድን ነው ለአንተ ስንሰዋልህ ደስ የሚያሰኝህ መሥዋዕት? አቤቱ ጌታ እግዚአብሔር ሆይ ዛሬም በቤትህ አለን። ዛሬም ቃለን እንሰማለን። ዛሬ ምህረትና ቸርነት ደግፎናልና ምን ደስ ያሰኛል ጌታ ሆይ እስኪ ለነብሳችን ንገራት ጌታ እግዚአብሔር ሆይ እኔ ባሪያ አውቃለሁ ለነብሴ ያደረክላትን ትድግና ይህንን ቃል የሚሰሙ በሙሉ በህይወታቸው ያደረክላቸውን ደግ ነገር ያውቃሉ ጌታ እግዚአብሔር ሆይ በሚገባ ልክ አላመሰገንህም ባደረክልን ልክ አላከበርንህም አንዳንድ ጊዜም ጌታ ሆይ ክብሩን ለራሳችን ወስደናል አቤቱ ጌታ እግዚአብሔር ሆይ ይቅር በለን። ዛሬ ግን የሚያከብርህን መሥዋዕት እንድንሰዋልህ በቃልህ እንድታስተምረን ጌታ እግዚአብሔር ወይ ፍሬ እንዲያፈራ እንድንኖርበት እንድትረዳን በጌታ በኢየሱስ ክርስቶስም እንጸልያለን። ክብር በሰማይ ክብር በምድር ላንተ ይሁን በክርስቶስ ኢየሱስ ስም። የተወደዳችሁ የእግዚአብሔር ቤተሰቦች በዘመን መካከል መጽሐፍ ቅዱሳችንን ስናጠና ሳለ በተለይም ደግሞ በብሉይ ኪዳን ዘመን በዓመት አንዴ በየጊዜው እየጠበቀ ለእግዚአብሔር መሥዋዕትን ማቅረብ የተለመደ ነው። የምስጋና መሥዋዕት፣ የኃጢአት ስርየት መሥዋዕት፣ ልዩ ልዩ መሥዋዕቶችን ሰዎች እንደየአቅማቸው በግ ቢሆን፣ ኮርማ ውሃነስ ቢሆን፣ የትኛውም አይነት መሥዋዕት በእግዚአብሔር ፊት ቅዱስና ሕያው መሥዋዕት አድርገው ይዘው ይሄዱና እዛ መሥዋዕት ኃጢአታቸውን ያስተሰሪያሉ ምስጋናቸውን ይገልጡበታል ታዲያ በዚህ ዘመን ለምንኖር ለክርስቲያኖች እኛስ ልንሰዋው የሚያስፈልግ መሥዋዕት ምንድን ነው ወይንስ የመሥዋዕት አገልግሎት በብሉ ኪዳን የቀረ በአዲስ ኪዳን የማይደረግ ስርዓት ነው መጽሐፍ ቅዱሳችን በዚህ ምን ይለናል ብሉ ኪዳን ዘመን እንደነበረው አይነት መሥዋዕት ደስ ያሰኘዋል ወይ እንደውም እግዚአብሔር በመዝሙር ምዕራፍ 50 ቁጥር 9 ላይ ሲናገር ከቤተ ፍሪዳ ከመንጋም አውራ ፍየል አልወስድም። የምድረ በዳ አራዊት ሁሉ በሺ ተራሮች ያሉ እንስሳዎች የእኔ ናቸው። የሰማይም አዕዋፋት ሁሉ አውቃለሁ። የምድረ በዳም ሰራዊቶችም በእኔ ዘንድ ናቸው። ብራብ ለአንተ አልነግርህም። ዓለምና ሞላው የእኔ ነው። የፍሪዳውንም ስጋ እበላለሁነ የፍየሉንስ ደም እጠጣለሁነ ለእግዚአብሔር የምስጋና መሥዋዕት ሰዋ ለልዑልም ስዕለትን ስጥ፣ ይላል። ከበር ለእግዚአብሔር ይሁን። እግዚአብሔር እዚህ ስፍራ የበግ ወይም ደግሞ የዋንስ የደምና የስጋን መሥዋዕት አልወደድኩም ብራ ብኮ ላንት አልነግርህም። ዓለምና ሞላዋ የኔ ናት። በፍሪዳውን ስጋ አልበላም፣ የፍየሉንም ደም አልጠጣም። ቀጠል አድርጎ ለእግዚአብሔር የምስጋና መሥዋዕት ሰዋ በማለት ይናገራል። ክብር ለእግዚአብሔር ይሁን። ለካ በዚህ ዘመን ልንሰዋ የሚገባ መሥዋዕት አለ። እርሱ የምስጋና መሥዋዕት። ይህ መሥዋዕት እግዚአብሔርን የሚያከብረው መሥዋዕት ነው። ዳዊት ሲናገር ሳለ አቤቱ ከንፈሮቼን ክፈት፣ አፌ ምስጋናህን ያወራል። መሥዋዕትን ብትወድድ በሰጠሁህ ነበረ፣ የሚቃጠል መሥዋዕትን ደስ አያሰኝህም። የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደው ልብ እግዚአብሔር አይንቅም ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር በፍጹም የማይንቀው በፊቱ ቅዱስና ሕያው መሥዋዕት አድርጎ የሚቀበለው በዚህ በአዲስ ኪዳን ለምንኖር ክርስቲያኖች የምስጋና መሥዋዕታችን ነው። ለአንዴና ለመጨረሻ ጊዜ የኃጢአታችን ማስተሰሪያ ሆኖ ጌታ ክርስቶስ ኢየሱስ በመስቀል ላይ ዕዳችንን ሁሉ ከከፈለልን በኋላ መሥዋዕት ሆኖ ወደ ቅድስተ ቅዱሳን ክቡር ደሙን ይዞ ከገባ በኋላ ደግመን የምናቀርበው የበግ የዋኖስ የእርግብ ልዩ ልዩን መሥዋዕት የለንም። ነገር ግን በፊቱ ቅዱስ የሆነ ሕያው የሆነ የምስጋና ነዶ ይዘን እንድንቀርብ እግዚአብሔር ይጠብቅብናል። ለዛ ነው መጽሐፍ ቅዱስ ምስጋናን የሚሠዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በእርሱ ዘንድ አለ የሚለው። መጽሐፍ ቅዱሳችን በዕብራውያን ምዕራፍ 13 ቁጥር 15 ሲናገር እንግዲህ ዘወትር ለእግዚአብሔር የምስጋና መሥዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለት ይላል። ወገኖቼ ዛሬ የምስጋና መሥዋዕት ይዘን በእግዚአብሔር ፊት ይዘን እንድንቀርብ እግዚአብሔር ይርዳል። እንደኔ ውለታው ያለባችሁ የእግዚአብሔር ደግነት በሕይወታችሁ ያያችሁ፣ ይህንን እግዚአብሔርን ቃል የምትካፈሉ የእግዚአብሔር ቤተሰቦች ምን ያክል በእግዚአብሔር ፊት የምስጋና ነዶ ይዘን እንቀርባለን። ዛሬ እግዚአብሔር የምከብርበት አንድ ነገር አለ፣ የምትሰውልኝ አንድ ነገር አለ። አልፈለግኩም ስጋን፣ አልፈለግኩም ደምን። የምስጋና መስዋዕትን የከንፈሮቻችንን ፍሬ እግዚአብሔር በፊቱ እንድንሰዋለት ይጠይቃል። ደግሞ በአንደበቶቻችን ብቻ ጌታ ሆይ አመሰግናለሁ እንደዚህና እንደዛ እያለን ብቻ አይደለም። ዕብራውያን ምዕራፍ 13 ቀጠል አድርጎ እንደዚህ ይላል፣ ነገር ግን መልካምን ማድረግን ለሌሎች ማካፈልን አትርሱ እንዲህ ያለው መሥዋዕት እግዚአብሔርን ደስ ያሰኘዋልና ይላል ክብር ለእግዚአብሔር ይሆን እግዚአብሔር በአንደበታችን ከምንነግረው መሥዋዕት ደግሞ በተጨማሪ አጠገባችን ያለውን ሰው ስንወድ ስናከብር ስንሰጥ ስንለግስ ያደግሞ እግዚአብሔርን ደስ የሚያሰኘው መሥዋዕት ነው ይላል እግዚአብሔርን ስለማናየው የምናየውን ወንድማችንን በመውደድ ነው እግዚአብሔርን መውደዳችንን የምናሳየው በኑሯችን በተግባራችን በእየቀኑ ህይወት ተግባራችን ነው እግዚአብሔር ከኛ የሚፈልገው። ዛሬ እግዚአብሔር አልጠየቀንም ትላልቅ ዋነሶችንና ጠቦቶችን። ሚልኪያስ ስድስት ስምንትን ላነበው፣ ወዳለው ሰው ሆይ መልካሙን ነግሮሃል እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድድ ዘንድ ከአምላክህ ጋር በትህትና ትሄድ ዘንድ አይደለምን? አዎ፣ የተከበራችሁ የእግዚአብሔር ቤተሰቦች የምትሰውልኝ መሥዋዕት አለ። እርሱ የተሰበረና በተዋረደ መንፈስ በትህትና ከእግዚአብሔር ጋር በመሄድ የምስጋና መሥዋዕት በማቅረብ መጽሐፍ ቅዱሳችን ውስጥ ብዙ የተደረገለት ብዙ ከዛ ሰው ይጠበቃል አይደለም? ብዙ የተደረገልንን፣ ብዙ ጥበቃውን፣ ብዙ ምሕረቱን፣ ብዙ ቸርነቱን፣ ብዙ ደግነቱን፣ ብዙ አባትነቱን ያየናለን። ማጽናናቱን ያየናለን። በብቸኝነት ዘመናችን እግዚአብሔር አጠገባችን ሆኖ ያጽናናን ስንቶች ነን። አበቃ፣ አለቀ፣ የኔ ነገር አከተመ ስንል እግዚአብሔር በመጨረሻው ሰዓት ደርሶ ታሪካችንን የቀየረ ስንቶች ነን። በታመምም ጊዜ እጆቹን ዘርግቶ በፈውስ እጆቹ የዳሰሰን እንደገና ጸንተን የቆመን ስንቶቻችንን። ጠፉ፣ ሄዱ፣ ተፍገመገሙ፣ እነሱማ ከዚህ በኋላ ወደ እግዚአብሔር ቤት አይመለሱም ተብለን እንደገና እንደጠፋው ልጅ ተመልሶ አምጥቶ ለክብር አቁሞ የወንጌሉን ቃል የሚያሰብከን ስንቶቻችንን። ወገኖቼ፣ እናንተን አላውቅም። እኔ ግን የእግዚአብሔር ብዙ ውለታ አለብኝ። ገና ውለታ አለብኝ። ብዙ ላመሰግነው ብዙ ላገለግለው ብዙ ልገዛለት ብዙ ልኖርለት እናፍቃለሁ። ምስጋና የተገባው አምላክ ነውና ስግደት የተገባው አምላክ ነውና እስኪ ቆም ብለን ሕይወታችንን እንመልከት። አባት የሆነን ስንቶቻችንን ስንቶቻችንን እግዚአብሔር ሰዎች ሊረዱን ያልቻሉት የሕይወታችንን ሸክም ተሸክሞ ያሳለፈን ያጽናናን ያበረታን ያቆምን ሞገስ የሆንን ተናግረን ስንደመጥ ታይተን ስንወድድ ጉልበታችን ያደረገው እንዳይመስለን። አንድ ነገር ሰርተን ስኬት ሲመጣልን የእግዚአብሔር እርዳታ እንጂ የእኛ ጉብዝናና ቅልጥፍና የሆንን መስሎ እንዳይሰማን ወገኖቼ። እኛ እንኳን በራሳችን ያላመንን ጊዜ እግዚአብሔር ግን በእኛ ያመነብን፣ በኃጢአትና በበደላችን ሙታን ሆነን ሳለን በክርስቶስ ኢየሱስ ሕይወትን የሰጠን ሰላምን የሰጠን እንደው በየቀኑ ስለሚበላና ስለሚጠጣ በሕይወት ስለሚያቀርብልን አቅርቦት ብቻ ሳይሆን ክርስቶስ ኢየሱስን ማወቅ እርሱን ማመን ከድቅድቅ ጨለማ ወደሚደነቅ ብርሃን መምጣት ብቻውን እኮ ድንቅ የምስጋና ምክንያት ነው። በቃ በየእለቱ እኮ የምስጋና ነዶ ይዞ በእግዚአብሔር ፊት የመቆም የምስጋና መሥዋዕትን በፊቱ የመሰዋት ምክንያት ነው። ስንት ጊዜ ነው ቀንዴ ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ፣ የማዳኑን እጃይቻለው ይቻለው፣ እግዚአብሔር በጠላቶቼ ፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነው ያለን ስንቶቻችን ነን? በተረና ምርኩዙ ያጽናናል ስንቶቻችን ነን? እግዚአብሔር ክፉ ነገራችንን ለማየት በሚፈልገው በጠላታችን ፊት ስንት ጊዜ ነው በሞገስ ያሻገረን? ስንት ጊዜ ነው ውጊያችንን እየተዋጋ ድልን የሰጠን? ወገኖቼ ዛሬ የምስጋና ነዷችንን ይዘን በእግዚአብሔር ፊት እንድንቀርብ ላደፋፍራችሁ ወዳለው። እንደውም እኮ ቀሽ ቃሸም አያሻንም አይደል? ሕይወታችንን ስንመለከት ውሃ የሞላ ስፖንጅ በራሱ እንደሚፈስ እንደዚሁ ሕይወታችን የሚፈስ የሚጥልቅልቅ የበዛ ምስጋና ለእግዚአብሔር ልናቀርብለት ይገባል። ወገኖቼ የሰጠንን ብናይ ይጎደበፍጹም እግዚአብሔር ከመልካም ነገር ልጆቹን አያጎድልም። ምስጋናን የሚሰዋ እርሱ ያከብረኛል። እግዚአብሔርን የሚያከብር ነገር ብቻ አይደለም ምስጋና፣ በተጨማሪ ማዳኑንም በዛ ውስጥ የሚያሳይበት መንገድ ነው። ሁላችንም እናስታውሳለን በሐዋርያት ሥራ ምራፍ 16 ቆጥር25 ላይ በመንፈቀሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበረ የትሆነው እስር ቤት ሆነው እስረኞች ደግሞ ያደምጧቸው ነበር። ድንገት የወይኑ መሰረት እስኪና ወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያም ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። ከበሁሉ ለአምላካችን እግዚአብሔር ይሆን ወገኖች፣ ምን ሲሉ እግዚአብሔርን በዜማ ሲያመሰግኑ ዛሬ እጸልያለሁ፣ በጌታ በኢየሱስ ስም የትኛው አይነት እስራት እግዚአብሔርን በምናመሰግንበት ጊዜ ከላያችን ላይ እንዲበጠስ፣ ቀንበሩ እንዲንከባለን እንጸልያለን። ድንገት የወይኑ መሰረት እስኪናወድ ድረስ ታላቅ መንቀጥቀጥ እንደሆነ፣ ደጆች እንደተከፈቱ የትኛውም አይነት የተዘጉ ደጆች የምስጋና መስዋዕት ከአንደበታችን መፍለቅ በጀመሩ ጊዜ በጌታ በኢየሱስ ስም ደጆች እንዲከፈቱ ነው ይጸልያለሁ። መጽሐፍ ቅዱሳችን እንደዛ ነው የሚለው። ያን ጊዜ ደጆች ሁሉ ተከፍቷል፣ የሁሉም እስራት ተፈታ ተብሎ እንደተጻፈ ደግሞ ይገርማል። የጸለዩት ጳውሎስና ሲላት ሲላስ እጃቸው ደግሞ የተፈታው የሁሉም እስራት ተፈታ ይላል። ዛሬ እስራትን የሚበጥስ ከምድር ግራፊቲ ከፍ አድርጎ ነገሮችን እንዳልነበረ የሚያደርግ የምስጋና ነዶ ከአንደበታችን ይውጣ። እስራቶችን የሚበጣጥስ መሬትን የሚያንቀጠቀጥ ከልብ የሆነ ዙፋኑ የሚደርስ ምስጋና ከአንደበታችን እንዲወጣ እግዚአብሔር ይዳል። መጽሐፍ ቅዱሳችን ላይ ብዙ በምስጋና ድል የተመቱ ጦርነቶችን እናውቃለን። ሁለተኛ ዜና ምዕራፍ ሀያ ከቁጥር አንድ ጀምሮ ይነን እንመለከት ሳለን የኢዮሳፍጥን ታሪክ እንመለከታለን። የሞአብ የአሞን የሞዓን ልጆች ኢዮሳፍጥ ሊወጉት እንደመጡ፣ ከዚያም ኢዮሳፍጥ እጅግ ፈራ። እግዚአብሔርን ሊፈልግ ፊቱን ደግሞ አቀና፣ ይሁዳ ሁሉ ተሰብስቦ ጾምን አወጀ። ይሁዳም እግዚአብሔርን ሊፈልግ በአንድ ስፍራ ተከማቸ፣ ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳብጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ቆመ። ደግሞም እንዲህ አለው፣ አቤቱ፣ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህም ምን? የአሕዛብስ መንግሥት ሁሉ የምትገዛ አንተ አይደለህም ምን? ኃይልና ችሎታ በእጅ ነው፣ ሊቋቋምህ የሚችል የለም። አምላካችን ሆይ በዚህ የነበሩትን አሕዛብ ከህዝብ ከእስራኤል በፊት ያሳደድክ ለወዳጀም ለአብርሃም ዘር ለዘርም የሰጠሃት አንተ አይደለህምን እያለ እግዚአብሔርን እያመሰገነ እያከበረ እያስታወሰ፣ እንደ ጌታ አንተ አይደለህምን? እንደዚህ እኮ አድርገሃል። በቀድሞ ዘመን እኮ ያደረግከው እንደዚህ ነው እያለ እግዚአብሔርን እያመሰገነ ቁጥር 21 ላይ ሲናገር ሳለ ከህዝቡም ጋር ተማክሮ በሰራዊትን ፊት የሚሄዱትን ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ። ዛሬ ወኖቼ መንፈስ ቅዱስ ሊያስታውሰን የሚፈልገው ነገር ይሄ ነው። በልዩ ልዩ ጦርነት ውስጥ የምናልፍ ሰዎች እድኖር ይሆን ማጉረምረማችንን አስቀምጠን፣ እስኪ የምስጋና መዝሙር እንዘምር፣ ጌጠኛ ልብሳችንን እንልበስ፣ ለእግዚአብሔር ለመዘምር እንሰለፍ። ዝማሬውንና ምስጋናውን በጀመሩ ጊዜ ሃሌሉያ። ይሁዳን ሊወጉ በወጡ በአሞንና በሞዓብ ልጆች በሴይር ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው እነርሱም ተመቱ፣ ይላል ክብር ለእግዚአብሔር ይሁን። ዛሬ ወገኖቼ ከልቤ ነው የምናገረው። እግዚአብሔርን ልናመሰግን በቆምን ጊዜ የትኛውም ተራራ የሆነ የዲያብሎስ መንግስት ዛሬ ይመታል። ቃሉ አይዋሸማ። እኔ አይደለሁም ይህንን ያልኩት ምስጋናውንና ዝማሬውን በጀመሩ ጊዜ እግዚአብሔር ድብቅ ጦሩን አስነሳላቸው። ከየት መጣ በማንለው መንገድ እግዚአብሔርን ልናመሰግን በተነሳን ጊዜ እግዚአብሔር ለእኛ የሚያደርጋትን ማዳን እንመለከታለን። ቁጥር 23 ላይ ሲናገር የአሞንና የሞዓብ ልጆች በሴር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፋቸውም ዘንድ ተነሱባቸው ተነስተውባቸው ነበር። በሴርም በሚኖሩት ከጠፉ በኋላ እያንዳንዱ ባለንጀራውን ለማጥፋት ተረዳዳ ይላል። አምላካችን ድንቅ ነው። ምንም አላደረጉ ወገኖቼ፣ ውጊያችንን ራሳችን ለመዋጋት አንነሳ። ነገሮቻችን ራሳችን ለመሟገት አንነሳ። እግዚአብሔር ሁሉን ቻይ ነው። ሁሉን አድራጊ ነው። አንተ አደለህም እንዴ ትናንትና ያሻገርከኝ? አንተ አደለህም እንዴ በብቸኝነት የዘመን መንገድን ይመራል? አንተ አይደለህም እንዴ የልጅነት ያምላክ ቃልን ያበራህልኝ። አንተ አይደለህም ምን ዛሬ ባልደ በምናልፍበት በልዩ ልዩ ሁኔታ ውስጥ ቆምን። እግዚአብሔር ይሄኛውን እንኳን ተወው እኔ ላድርገዋል አንበል። ወገኖቼ፣ እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ቅርብ ነው። ለሚፈሩት ደግሞ ምኞታቸውን ያድርግላቸዋል፣ ልመናቸውንም ይሰማቸዋል፣ ያድናቸውዋል ይላል መዝሙር መቶ 45 ከቁጥር 18 ምስጋና ይዘን በፊት ሁሉ ቀለም እግዚአብሔር ይርዳል። ያደረገልን ብዙ ነው። የሰራልን ብዙ ነው። የተደረገልን የተቀበልነው ብዙ ነው። እግዚአብሔርን ከለባችን እንድናመሰግነው እግዚአብሔር ይርዳል። ያውና ቅዱስ ለዘላለም የምትኖር እግዚአብሔር ሆይ እናመሰግናለን። ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዛ ውስጥ አለ ተብሎ በቃለ እንደተጻፈ ዛሬ እኔና ይህንን ቃል የሚሰሙ ሁሉ በጌታ በኢየሱስ ክርስቶስ ስም የምስጋና ነዶ ይዘን በፊት እንቀርባለን። ጌታ ሆይ እናመሰግንሃለን፣ ከፍ እናደርግሃለን፣ ቅዱስ ስምህን እናወዳደሳለን። እውቀታችን ጥበባችን፣ ማስተዋላችን፣ ኃይላችን፣ ብርታታችን የምንለው አንዳች ነገር የለንም። በጎ ስጦታ ፍጹም በረከት ሁሉ ከአንተ ዘንድ ሆኖልናል። ጌታ እግዚአብሔር ሆይ እናመሰግንሃለን። እናመሰግንሃለን። ጌታ ሆይ ምስጋና የሚገባህ አምላክ ነህ። በፊትህ በተሰበረ በተዋረደ መንፈስ በፊትህ እንቀርባለን። ጌታ እግዚአብሔር ሆይ ስላደረግከውና ስላላደረግከው ነገር ብቻ አይደለም፣ አንተ ማንነትህ ምስጋና የሚገባህ ነህ። ታላቅ ነህ፣ ሉዓላዊ ነህ፣ አምላክ ነህ። ልንገዛልህ፣ ልንፈራህ፣ ልንንቀጠቀጥልህና ልናነግስህ የሚገባ ብቻህን እውነተኛ አምላክ ነክና እናከብርሃለን። ጌታ ሆይ ጊዜን ይሰጠህን ዕድሜን ይቀጠልክልን እስትንፋስን እፍ ያልክብን የአንተን እስትንፋስ ዛሬም እንተነፍሳለን። ከእኛ እስክትወስዳት ጌታ እግዚአብሔር ወይ ከአንተ ጋር ለዘላለም እስከምንኖር ድረስ በሕይወት በምንኖርበት ዘመን ሁሉ ከአንደበታችን ምስጋና አይታጣም። ሁሉ ጊዜ የምናመሰግንህ፣ ሁል ጊዜ በፊትህ የምስጋና ነደው ይዘን የምንቀርብ እንድታደርገን እንጸልያለን። በምስጋናችን ቅጥሮች እንዲፈርሱ በምስጋናችን እግዚአብሔር ሆይ ስራቶች እንዲበጠሱ በምስጋናችን ጠላታችን እንዲያብሎ ድልን እንዲመታ በጌታ በኢየሱስ ስም እንዲህ ባለ በረከት እንድትባረከን እንጸልያለን። ክብር በሰማይ ክብር በምድር ለአንተ ይሁን። በክርስቶስ ኢየሱስ ስም አሜን።